ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ ወይ? ውድ ቤተሰቦችን በያላችሁበት ሰላማችሁ ያብዛልኝ፣ ፍቅር ይስጣችሁ እያልኩኝ ይሄ ቪዲዮ ስጀምሮ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ እና አበረታቱኝ። ዛሬ በጣም ደስ ብሎኝ፣ የደስታዬ ቀን ነው። በጣም ደስ ብሎኛል። በቃ ምን ብዬ ልንገራችሁ። አንዳንዴ ከመጥፎ ነገር ወጥታችሁ ደስታ ላይ ስትሆኑ በጣም ደስ ይላል እና በጣም ደስ ብሎኛል። እኔ ያው ያሳለፍኩት ነገር ስለነበር ያንን ቀን አልፌ ደግሞ ለዛሬ መድረሴ መብቃቴ በጣም ደስተኛ ነኝ። ዛሬ ያው የደስታዬ ምክንያት የልጄ ልደት ነው እና ብዙ ፈተና ብዙ ስቃይ ከሞት የዳንኩበት እኔ ብቻ ሳልሆን ቤተሰቦቼ ሁሉ ከሞት የዳኑበት ቀን ነው እና በጣም በቃ ደስተኛ ነኝ ለዚህ ለመድረሴ ማለት ነው እና አንዳንዴ ይሆናል ብላችሁ የገባችሁበት ሕይወት ሳይሆን ይቀራል። እውነት ነው ብላችሁ ያሰባችሁት ነገር ውሸት ሆኖ ታገኙታላችሁ። እና እህቶቼ ምንድን ነው፣ እኔ አሁን በስደት ላይ ነው ያለው። ልጄ ዛሬ ሁለት ዓመቷ ነው። በጣም ደስተኛ ነኝ። ጎኗ ስለሌለው ከፍቶኛል፣ ግን ደግሞ ከኔ በላይ ከኔ በላይ ከኔ በላይ የምትንከባከባት እህት አለኝና ከእህቴ ከህቴ ጋ ናች ምንም በቃ ተመችቷት ነው ያለችው። ምንም አይከፋኝም እና ግን ያው ታቆት አላችሁ አይደለ? በስደት ሆናችሁ ልጃችሁን ጥላችሁ መታችሁ ምን አይነት ስሜት እንደሚኖረው ሁላችሁም እንግዲህ ልጅ ጥላችሁ የመጣችሁ የማዳም ቅመሞች ታቆት አላችሁ ስሜቱን ታውቁታላችሁ። እና አንዳንዴ ለበጎ ነው ብሎ ነገሮችን የማያዝ ጥሩ ነው። እኔ ዛሬ በቃ ለዚህ ጋ ስላደረሰ እግዚአብሔር ይመስገን፣ እግዚአብሔርን አመሰግናለሁ። ድንግል ማርያም ለእሷ ምን ይዋልላታል፣ የእውነት ማለት ነው። እና ብዙ ፈተና አጋጥሞኝ ነበር፣ ብዙ ስቃይ አይቻለሁ። እና ለዛሬ ቀን መብቃቴ በጣም ደስተኛ ነኝ። ልጄ ምን ቤተሰቦቼ እና እህቶቼ፣ ልጆቻችሁን ጥላችሁ የመጣችሁ የማዳም ቅመሞች ሁሉን ነገር ናፍቆቱንም ትዝታውንም ቻል ላርጋችሁ። ስራችሁን ብቻ ከስራችሁ ላይ ብቻ አተኩሩ። ምክንያቱም ከዛ ያው አደራ ከኛ ይልቅ አደራ አለብን ስለሚሉ በደንብ ተንከባክበው በደንብ በቃ ምን ብዬ ልንገራችሁ፣ ከኛ በላይ ነው የሚይዙልን። እና እንዳይከፋችሁ፣ ምን ይሆን ይሆን ምን ትሆን ይሆን አትበሉ። የመጣችሁበትን አላማ ብቻ በርትታችሁ ጠንክራችሁ ስሩ። ላለው እና ያው ናፍቆት አለ፣ ግን ደግሞ መቻል ነው። ልጆቻችን ከኛ የተሻለ ህይወት እንዲገጥማቸው መኖርም እኛ የኖርንበትን እኛ ያለፍንበትን ህይወት እንዲያልፉ ስለማንፈልግ ነው ምንመጣው እዚህና እናንተም ስራችሁን በደንብ ጠንክራችሁ መስራት ነው ያለባችሁ። ሰራ ሰራ አድርጎ ወደ ሀገር ገብቶ ከልጆቻችን ጋር ከቤተሰቦቻችን ጋር በፍቅር በሰላም እንኖራለን ማለት ነው። እና እስከምንሄድ ያው እዚህ ስራው ያው ከባድ ነው። ምግብ የሌለበት ቤት አለ፣ ስራ ሀያ አራት ሰዓት የሚሰራበት ቤት አለ። በቃ ምን ብዬ ልንገራችሁ? አብራችሁ የሚሰራው ሰው ላይ መቻችሁ ይችላል። በተለይ ደግሞ አበሻ ከሆኑ አበሻ አንድ ላይ ከሆነ ተስማሙ መጣላት ነው። መጣላት በጣም ማለት ሌላ ዜጋ ይሻላል አብሮ ሲሰራ ና ያን ሁሉ ችለን እንግዲህ እግዚአብሔር ሲፈቅድ ደግሞ ወደ ሀገራችን እንሄዳለን። እግዚአብሔር ሲፈቅድ የእኛም ብርታት የእኛም ጽናት ኑሮበት ማለት ነው እና እህቶቼ፣ በያላችሁበት በምታምኑት እምነት ሁሌም ጸሎት አርጉ፣ ስትነሱ፣ ስተኙ፣ ስሰሩ እግዚአብሔርን አመስግኑ በምታምኑት ሁሉ ጾለት አርጎ ጾለት አይለያችሁ። በተረፈ እኔ ዛሬ ልጄ ልደቷ ስለሆነ ማለት ብዙ ነገር አይችባታለሁ ብያችኋለሁና በቃ ደስተኛ ነኝ፣ በጣም ዛሬ ደስተኛ ነኝ። ባልኖርም ብያችኋለሁ እና በቃ ዓላማዬ ልጄ የኔን ሕይወት እንዳደግመው የተሻለ ኑሮ እንድትኖር የተሻለ ትምህርት ቤት እንድትማር ስለፈለግኩ ነው የመጣሁት። እና እኔም ናፍቆቱም ቢኖርብኝ ትዝተውም ቢኖርብኝ ቻል አድርጌ በቃ የፈለግኩትን እስከማገኝ ድረስ ሰርቼ እሄዳለሁ ብዬ ነው ያሰብኩት። እናንተ አይዟችሁ፣ በርቱ ማለት ያው ከባድ ነው። ከሰው ሀገር ሆኖ ልጅን ጥሎ መቶ ከባድ እንደሆነ አውቃለሁ፣ እረዳችኋለሁ። እኔም በጣም ሁሌም ልቤ ያለ ከዛ ነው እና ምንም ሁሌም እኮ አውራት አለው፣ ግን በቃ ልቤ ግን ከዛ ነው ያለው፣ በቃ ሁሌም ማለት ነው። በተለይ ደግሞ ፎቶ ሳይ ምናምን በጣም ነው በቃ ውስጤ ሁሉ የሚረበሸው። እና ምንም ማድረግ አይቻልም፣ ምንም ማድረግ አይቻልም። እና አንዳንዴ ህይወት እንደዚህ ናት። ለበጎ ነው ብለን የማያዝ አለብን። ምክንያቱም ያው የገባችሁበት ህይወት ሳይሆን ሳይሳካ ሲቀር ያው በቃ ወደዚህ ትሰደዳላችሁ፣ ትመርጣላችሁ ወደዚህ ና እንደዚህ አይነት ነው የኔ ህይወት የገጠመኝ። ግን ደግሞ በህይወት ቆሜ መሄዴ ለዛሬ ቀን መብቃቴን እግዚአብሔርን በጣም ነው ማመሰግነው፣ ምክንያቱም ያለፍኩበት ህይወት በጣም በጣም ከባድ ነው። ብቻ ሌላ ቀን እነግራችኋለሁ ስለኔ። የማዳም ቅመሞች አገራችሁ ስገቡ፣ አደራ አደራ እምላችሁ ጥንቃቄ ያርጉ። ከማን ከማን ጋ ከየትኛው ሰው ጋር ነው መኖር ያለብኝ? ማን ነው ለትዳር የሚሆነኝ? ምን አይነት ሰው ነው ለትዳር የሚሆነኝ? ምን አይነትስ ነው ለህይወት ማለት እስከመጨረሻው የልጅ አባት የሚሆን ብላችሁ ማሰብ አለባችሁ። መጀመሪያ ቆም ብላችሁ ማለት ነው። ዝም ብለን እንደሄድን ወይ ስናወራው የቆየ ሊሆን ይችላል ወይ ደግሞ ምንድን ነው እዛም ሂደን ወዲያው ተዋውቀ ነው ሊሆን ይችላል። ስለዚህ እንደዛ መሆን የለበትም። ያን ሰው በደንብ በደንብ ማጥናት አለባችሁ። በደንብ በቃ፣ ከየት ነው የመጣው፣ ምን ፈልጎ ነው ከኔ የመጣው? ብላችሁ በደንብ በደንብ ማለት ነው እግዚአብሔርን እኔ የገጠመኝ ነገር በጣም ከባድ ነው እና እነግራችኋለሁ፣ ትማሩበት አላችሁ። አንድ ቀን እና በስልክ መዚህ ስታወሩት የነበረው አውሩት ግን ደግሞ ስትሄዱ እዛ ይቀበላችኋል አይደለ በደንብ ማንነቱ በጎን ለጎን እናንተ ከሱ ጋር ሆናችሁ ጎን ለጎን ጓደኛም ሊኖር ይችላል፣ ዘመድም ሊኖር ይችላል። እና አጣሩ፣ አጣሩ። ዝም ብለን ዘው ብለን እንደሄድን ስንገባ አለ የባሰ የኛ ጦስ ነው የሚሆን። በቃ የኛ በጣም ነው የምንጎዳው እኛ ከዚህ እኛ ስንሄድ ሰላምን፣ ፍቅርን ብለን ነው የምንሄደው የእውነት ማለት ነው እና በቃ ማረፍን ፈልገን ነው የምንሄድ። ማረፍን ግን ደግሞ እናንተ ያሰባችሁት ሌላ ነው። ያ ሰው ሌላ ሆኖ ነው የምታገኙት። ስለዚህ በደንብ በደንብ አጣሩ በደንብ ያን ሰው እወቁት መጀመሪያ ከመግባታችሁ በፊት እና እኔ በቃ ይሄኔ ገጠመኝ እንደገና ደግሞ በሰው በሰው ሰው በሰው የሚያገናኛችሁ ሰው ያንን ሰው ይሄ ዘመዴ ነው ይሄ ወንድሜ ነው። ይሄ አጎቴ ልጅ ነው። ይሄ ምናምኔ ነው እና ይሄ ልጅ ቆንጆ ነው፣ ለትዳር የሚሆን ነው ምናምን። አግቤ አታግቦ መጀመሪያ ስለዛ ሰው ማንነት ወቁ፣ ከማግባታችሁ በፊት ማለት እናንተ መጀመሪያ እናንተን ሲያከብር፣ እናንተን ሲወድ ለልጁም ምን አይነት አባት እንደሚሆን ታውቃላችሁ። ይዛኔ ምን አይነት አባት እንደሚሆን ምን አይነት አባወራ እንደሚሆን ታውቃላችሁ። ስለዚህ በደንብ በደንብ መርምራችሁ አንብባችሁ፣ ያው ሰው ተነቦ አያልቅም፣ የሰው የሰው ልጅ ተነቦ አያልቅም። ግን ደግሞ በተቻላችሁ አቅም በደንብ በደንብ ማለት ነው መርምሩት፣ አስመርምሩት። እግዚአብሔርም እውነት ነው። እኔ በጣም በሰው ስለደረሰብኝ ነው ማለት በሰው የመጣ ሰው ጋር ነበርኩና ለዛ ነው እንደዛ እምላችሁ ስለዚህ ከእናንተ ጥቅም ፈልጎም ይመጣል በ ከዛ በኋላ ወድሻለው አፈቅርሻለው ብሎ ብርሽም ብቻ ላታርጎ ብርሽ ሲያልቅ ወይም የአንቺ ውበት ሲረግፍ ጥሎሽ ይሄዳል ማለት ነው። ስለዚህ እንደዚህ አይነት ወንድ ደግሞ አያስፈልግም። ጥንቃቄ አርጎ የማዳም ቅመሞች ጥንቃቄ አርጎሽ እና በተረፈ በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። ድጋሜ የምላችሁ በቃ ሰብስክራይብ፣ ላይክ፣ ሸር አድርጉልኝ፣ አበረታቱኝ ይላለሁ። በሌላ ቪዲዮ እስከምመጣ ሰላማችሁ ይብዛልኝ። ቻው።